አሁን ይሄን ምን ነገር እንድታስጠለቃ እኛ እየሞትን ነው እንድታስተላልፍ ነው። እሺ፣ እዛ አሰፋ ታየ ቤት ውስጥ አ እኔ አምስቱን ይታገስ አንዱን በሽጉጥ ገደል ናቸው። እሺ፣ ከዛ እኔ ከበደሁ ላይ ደግሞ ጠመንጃ ማርኮ ማለት ነው እሱ እንደገና ሁለቱን ደገመሱ እንዲህ ስንት ሆኑ ሰባት። ከዛ ሲበዛብን ወደኋላ ኋላ አሰጦሰብንና በኋላ በር ነበረች ሰውየው ወደኋላ ኋላ ግልብጥ ስልን ተንደርድሮ ሲመጡ ሁለቱም ደገሟቸው። ዘጠኝ ዘጠኝ ገለናል። ቅዱስ ሚካኤል ምስክር ነው። እንግዲህ ሰሞኑን ሰብአዊነትን ከውስጤ አሟጦ ስለ ሰው ልጅ ያለኝን አመለካከት የሚቀይር ነገር ነው። እኔ ላይ የተፈጸመው በተደራጁ ቡድኖች አፈና ነው የደረሰብኝ። አፈናውን የፈጸሙብኝ እግዚአብሔር ረርቶኝ ሰንሰለታቸውን በጥሽ አምልጭ ያለው ከመለጥኩ በኋላም በዙሪያ ያሉ ሰዎች ለብዙ መከራ የደረሰ ነው። ለህፃን ልጅ ለአራት አመት ህፃን ልጅ ያራሉ ገንዘብ እናገኝበታለን ብለው ወስደው አውሬ ያስበሉ ሰዎች ከነዛ ሰዎች እጅ ነው እኔም ወድቄ የነበረውና፣ ስራቸው ክፋታቸው ብዙ ነው። ህዝቡ ለማን ልናገረው ብሎ አፍኖ ይዞት ነው እንጂ ለህይወቱ ለውጥ ገንዘብ እየከፈለ ካላመጣት ሞታለች እየተባለ እየተዛተበት ተሳቆ ያለ እኔ ሰዎች ናቸው። እኔንም አፍኖኝ እየነበረና ግን እኔ ያው እግዚአብሔር አብሮኝ ስለነበረ ለእኔም ህይወቴ ካለፈበት ውጣ ውረድ ተሞክሮ ለህይወቴ ካለኝ አቋም አንጻር ሰንሰለታቸውን ብትሻም ልቻለሁ። ይሁንም በእኔ ዙሪያ ላይ ያሉትንም ሰዎች አሁን ማሳደዳቸውን አላቆሙም እና ሰላም ጤና ይስጥልኝ። የተከበራቸው ግን ባለቤተሰቦች ለመሆኑ በአማራ ክልል ላይ የሚሆነውን ሁሉ ድሉን በጎ ነገር እያሸነፈ ክቦች እየተሸነፉ መምጣቱን እርስ በእርስ መባላቱ ከመጀመሪያው ጀምሮ ቀድሞ ያየ ቢያይም አሁንም ደግሞ ድረስ ያው እስከሚያልቁ ድረስ የሚቀጥል መሆኑን መረዳት ያልፈለገም እንግዲህ ያ ለውጡ ይቀጥላል። ዞሮ ድሉ ይቀጥላል። ውሸታም በአንድ ጽንፈኛ ይጠፋል። ኢትዮጵያ ትቀጥላለች። ጀግናው መከላከያ ሰራዊት ኢትዮጵያን እያሻገሩ ያሉት የአድማ ብተናዎች፣ ልዩ ሀይሉ፣ ሚኒሻ፣ ፖሊስ በየትኛውም ቦታ ላይ በሀቅ ቆመው ለሀቅ የሚሰሩ ሁሉ ድል በድል እየሆኑ ይቀጥላሉ። መሳይና መሰሎቹ ደግሞ አፋቸውን ከፍተው የባንዳነ ጩኸታቸውን እስከ ቀብራቸው ድረስ ይጮኋሉ። አርባ ስምንተኛው ዘመቻ አንድነት ተብሎ ስሙ አንድነት ተግባሩ መበላላት መሆኑን ሀቅን የሚወዱ ልጆችን ጀግኖችን በስሜት እየቀሰቀሱ ከጀርባ እየገደሉ ማጥፋት ላይ ያተኮረው በአማራ ክልል የሚካሄደው ነገር አርባ ስምንት ቀን ተቆጠረ። ዘመቻ አንድነት ተብሎ ጀግኖችን ማጥፋት ነበር የነመሳይ ዘመቻ አንድነት የኤምኤሶች ዘመቻ አንድነት የነ ጴጥሮስ የነ ማነው እነ ፋሲሌን ያለም ዘመቻ አንድነት። እዚህ ላይ በጀት የበጀታችሁ ሰዎች አትጠይቁ ተስፋ አድርጋችሁ ገንዘብ አውጥታችሁ የነበራችሁ ሰዎች አጠይቁም 48ኛው ቀን 49 ቀን 50 ቀን 100 ቀን 200 ቀን እያለ ይቀጥላል ምን ልታገኙ ምን አስባችሁ ገብታችሁ ነበር እንግዲህ የ48 ሁለተኛ ቀኑን በያዘው የዘመቻ አንድነት በርካታ ሁነቶችን እያስተናገደ ይደርሷል። እንግዲህ በአውደ ውጊያው ውስጥ የአማራ ፋኖ በወሎ ቤተ አማራ በአምስቱ ጦሮች እና በስራቸው ባሉ ክፍለ ጦሮች እጋሎቹ ጠንክረው በርትተው የሄዱበት ሁኔታ ነው። በፖለቲካውም በዲፕሎማሲውም ውስጥ በርካታ ድሎች እየተመዘገቡ ያሉበት ነው። ዘመቻ አንድነት እንግዲህ የውስጥም የውጭ ጠላቶችንም ጭምር የለየላቸውም በመካከላችን ሆነ ያሉ ጠላቶቻችንንም የለየንበት በርካታ በትክክል እየተደረገ ያለበት ሁነቶች እያስተናገድ ያለበት ሁኔታ አለ። ከዚህ ጋር ተያይዞ ባለፉት ሶስት እና አራት ቀናቶች የአማራ ፋኖ በሁሉ ቤት አማራ ንጉስ ሚካኤል አሊኮር እንግዲህ በአርበኛ ብነው ነው ሰብሳቢ ወታደር አዛዥ ደግሞ አረበኛ ከረ መሀመድ ነው። ሰሞኑን በእናሩ ከረ መሀመድ የተመራ አንድ በጣም ጠንካረ ተጋሎች ነበሩ። በተለይ በሸው ሴንጅብሪ ክፍረጦር ከላላ አካባቢ በጣም ብርቱ ትንቅንቅና ተጋሎ ያደረጉበት ሁኔታ አለ። በዚህም በርካታ ዙፋን ተባይቲ ሰራዊት በተለይ የሀድማ ብጠና ሚኒሻ የሚባል ከአማራ ብራክ የወጡ ወዳደሮች እነሱ ላይ ጠንካራ ያለ እርምጃ የወሰዱበት ሁኔታ አለ። በዚሁ በወታደሪ አዛዡ በአርበኛ ተረ ማህመድ የተመሩ ተጋድሎዎች ናቸው። ከዛ በዘለ በበርካታ አካባቢዎች አሁንም እዛ አካባቢ አፈናዎች እንዳሉ እንደ ወረዳ የሚያዙት አቋም እስከ ሶስት መቶ ድረስ ወጣቶችን በሰላማዊ መንገድ መልመለው እንዲያመጡ ካልሆነ ደግሞ በአፈሳ መልክ እያሰሩ እያስገቡበት ያለበት ሁኔታ እንዳለ ከውደው በተጋዳኝ ማለት ነው ተጋድሎዎችን እያደረጉ ነው። በጠላት በተመታባቸው አካባቢዎች እና በዙሪያ ባሉ ሁኔታዎች ላይ ወጣቶችን እያፈኑ ያሉበት ነባራ ሁኔታ እንዳለ አሁንም አድርሰውና፣ ሌላው በበቀደም ባደረስ ናቸው የአማራ ፋኖ በወሎ ሁኔታ ማለት ምስራቅ አማራ ኮረንድ እንዳሳምነው ክፍለ ጦር ታራ ከተማ ከተማና ዙሪያው ላይ ጣን ጠባቂ ሰራዊት ላይ በጣም ጠንካራ የሚባል ማድረስ በተለይ ወዳደር ሚሊሻዎች ላይ እርምጃ በመውሰድ ትልቅ ድል የተጎናጸፈበት ሁኔታ አለ። ለዛ አጸፋ ያገዛዙ የሰሜን ወሎ ዞን ትእዛዝ በመስጠት ሚሊሻዎች በመላክ ጉባ ላፍቶ ወረዳ ላስቴ ገራዶ የሚባል አካባቢ ወደ ሀራ ቅርብ ቦታ ነው። ላስቴ ገራዶ ይህ ቦታ በጥሮ ወያኔ ትግሉ የበላጎን ምሽግ የሰበረበትን ሁኔታ ምስላቅ አማራፋ ነው ቤዙ የነበረ ቦታ ነው። ዳስቴ ገራዶ እንግዲህ የፋኖ ቦታ ነው። እዛ አካባቢ በመሄድ የዘጠኝ የፋኖ ቤተሰቦችን ቤት ሙሉ ለሙሉ ያወደሙበት ዶሮ ግብር ላይ እንደዚሁ ባላፍቶ ተመልከቱት። የሚዘረዝረው ነገር በሙሉ ምንድን ነው? በቃ ሆድ አደሮች እነ ባንዳ ናችሁ፣ ጽንፈኛ ናችሁ፣ የብልጽግና ናችሁ፣ እንደዚህ እየተባለ ሰውን ለማጥፋት ነው የሚሰራው። ማን ነው ባንዳው? ማን ነው? ምንድነው ውጤቱ? አይታወቅም እና ይህን የመበላላቱን አይነት እንደ ጀብዱ ያወራሉ። እዚህ ጋር ኢንቨስተር የሚያደርገው በሙሉ ጠላት እንደ ጠላት ካደረገ ወይም ምንም ያ ባህሪው ነው። ከዛ ውጭ ያለው ሰው ግን ምን ሊያደርግ ነው? ይህን ነገር ኢንቨስት የሚያደርገው ከዚህስ ምንድን ነው የሚጠብቀው የሚለውን ሁሉ በደንብ ሰው ማየት ስላለበት ነው ይህንን ለማምጣት የፈለግኩት ማለት ነው። እስኪ ሁሉንም እንታዘብ። እነሱ እንደዚህ ድል በድል ሆን ከዛ የሚኒሻና የአድማ ብተና እያሉ የሚገሉት ሰው አይደለም፣ እንደዚህ እያሉ ምንም የማያውቀውን አርሶ የሚበላን ገበሬ በለው ጨፍጭፈው እያሉ የሚሆነውን ሰው እያገቱ ገበሬ ቢያርስም ለነሱ እንደሆነ በሬው ሳይቀር በሚስቱም ላይ በልጆቹም ላይ ማዘዝ የማይችልበትን እውነት በአረመናዊነት እየፈጸሙ ያሉ ባለጌዎች በሚገርም ሁኔታ በዚህኛው ደግሞ ታፈሰ ምን ተባለ ብለው ሲጮሁ ሰው አብሮ ደግሞ ይታለል። እኔ አድማጭ ተመልካቹ ነው። እነዚህ ኦልሬዲ አንዴ ገብተዋል፣ ተነካክተዋል። እግዚአብሔር ያው እስከሚጠፉ ድረስ ሊሆን ይችላል እንግዲህ። እዚህ ላይ የሚቆዩት ይለወጡ አይለወጡም፣ ያን ያህል የሚጠበቅም ነገርም አይደለም። ቢኮዝ አምነው ስለሆነ የገቡት ከተነካኩ በኋላም እንዲህ በቀላሉ መውጣት የማይቻልም ስለሚሆን ተግባራቸውን ኦልሬዲ። ነገር ግን ተጎጂው ሰው ይህን ያህል ቀን ተቆጥሮም የሚያሾፉትን ሁሉ ነገር እንዴት ሰው መረዳት ያቅተዋል? እስኪ ባለፈው እሸቴ ሞገስ ብቻውን ከወያኔ ጋር ተዋግቶ አስሩን ከጣለ በኋላ ልጁንም ከጎኑ ተለይቶበት በዛ ሰቆቃ ውስጥ ሆኖ አዛ ይመስለን ብዙዎቻችንን ባተራክተን ነበር ነገር ግን ተመልሰን እንደዛው ነው እዛው ላይ ነው ይሄድ ነውና እነዚህ ነዚህ ሰዎች በዛ ሰዓት ምን ያህል ሰው ገለው እንደነበር እስኪ ያስቡት ምን ያህል ሰው ይገሉ እንደነበር እስኪ እሸቴ ሞገስን እስኪ አድምጡት እንግዲህ በዛን ሰዓት ነበር ወይ ፋኖ የሚባለው ፋኖ ከተባለም ከጀርባ የሚገል መከላከያን፣ የሚመታ ትጥቅ የሚሰርቅ መሳሪያ የሚቀብር እንደነበረ ጉባለች ኢትዮጵያ በተደጋጋሚ ተናግሯል። 544 ሺህ ብር ዘመነ ካሴ ይዞ ባህር ዳር ሲያዝ ቀበሌ 13 በዛን ወቅት ላይ ታስታውስ ከሆነ ሶስተኛው የህወሓት ወረራ ራያ አካባቢ ላይ ገብቷል ተብሎ እዛ ላይ ወጣ ገባ እያለ በሚልበት ሰዓት ነው። ሌላው ብዙ ገበሬዎችን ከጀርባ እያስጨፈጨፈ መከላከያ ወታደራዊ ስትራቴጂን ተጠቅሞ ለማጥቃት ሲሄድ የትጥቅም የተለያዩ ነገሮችም ሁሉ ክፍተቶች በነበሩበት ሰዓት ላይ ያው መከላከያ ሚሊታሪ ሳይንሱን ዓለም አቀፍ በሆነ መልኩ ነው የሚጠቀም። እሱን መሰረት አድርጎ ሲሄድ ገበሬን ግን ግቡ እናንተ ክልሉ ስላልሆነ ነው አማራን አውቆ እንዲወረር ነው ይሄ መንግስት እንደዚህ እንደዚህ ስላለ ነው እያለ ምንም የማያውቀውን ገበሬ ወደፊት እየገፋ ብዙውን ሰው አስጨፍጭፏል፣ የሚለውን ከማንም ሰው በፊት ቀድሜ ያወራሁት ነገር ነው ቢኮዝ የማውቀው ነገር እንደዛ ስለሆነ ማለት ነው፣ የማውቀውን ተናገርኩ። ሰው አልሰማም። ዛሬም ሰው ይስማ። እውነትን የሚያሸንፍ አካሄዳችሁ፣ ንግግራችሁ፣ ሁሉ ነገራችሁ በሙሉ ለውድቀት፣ ለውርደት፣ ለሞትና ለመጥፋት እንጂ ማንንም እንደማታሸንፉ እርግጠኛ ነኝ። እስኪ እሸቴን እንስመው። እሸቴ ላይ የነበረውን አሁን ይሄን ምነግር እንድታስተ በቃ እኛ እየሞትን ነው እንድታስተላልፍ ነው። እሺ፣ እዛ አሰፋታ የቤት ውስጥ እኔ አምስቱን ይታገስ አንዱን በሽጉጥ ናቸው እሺ ከዛ እኔ ከገደል ላይ ደግሞ ጠመንጃ ማርኮ ማለት ነው እንደገና ሁለቱን ደገመሱ እንቲ ስንትሆኑ ሰባት ሰባት ከዛ ሲበዛብን ወደኋላ አሰጠሰብን እና በኋላ በር ነበረች ሰውየው ወደኋላ ግልብጥ ስንል ተንደርድረው ሲመጡ ሁለቱን ደገሟቸው ዘጠኝ ዘጠኝ ገለናል ቅዱስ ሚካኤል ምስክር ነው ይሄ የምትሰሙት የእሸቴ ሞገስ ድምፅ ነው። ምንም እንደዚህ እንደዚህ በሆነበት ሰዓት ላይ ያን ሁሉ ጀግንነት ማባከን የፉኝት ልጅ ማለት እነዚህ ጉዳይ ላይ ሲጀመር ጀምሮ በስድብ በመበላላት በነውር ተደብቀው የጀመሩት ነገር የለም። ሰው ግን ያ ባህሪው ከራሱ ጋር ስለገጠመለት ነው እንደዛ የሚባለውና፣ ልጁ ይታገስ በጥይት ተመቶ ህይወቷል። ወደ ማሽላ እርሻ ሲገባ ልጁ ይታገስ በጥይት ተመትቶ ሕይወቱ አለፈ። የመጀመሪያ ልጁ ይታገስ እሸቴ በ31 ዓመቱ ጠላቶቹን እየተፋለመ በአባቱ አጠገብ ወደቀ። አባት የልጁ አስከሬን አጠገቡ ተዘርግቶም የሚያስበው ገድሎ ስለመሞቱ እንጂ ስለ መኖሩ አልነበረም። በልጁ አሟሟት ሳይሆን በልጁ ሞት ሊያረቅስ ሞከረ። ግን ለጀግና እንደማይለቀስ ሲገባ ወዲያው ተው። እርሱም ገድሎ ለመሞት ቆርጧል። የስልኩም ንግግር ቀጥሏል። ንግግሩ ጎሽ ሰብሮ እንደያዘ አንበሳ ተረጋግቶ እንጂ በወራሪዎቹ ጥይት ስር ሆኖ ለመሞት የተቃረበ መሆኑን ያረጋገጠ ሰው ድምፅ አይመስልም። አዳምጠኝ ስንገደሉብኝ፣ አዳምጠኝ ወይኔ ወይኔ ወይኔ ወይኔ፣ በደንብ ያዝልኝ። የሞተው ጋ መሰለ። እኔ አሁን ሬሳው ጋር ነኝ። ከበውኛል፣ እዚያው ነው የምሞተው። አሰፋ ታየ ቤት ከታይ በኩል የእሱ ማሽላ አለ። በኋላ በር ሬሳችን እዛ ነው የሚሆነው። የመዝ በኋላ ይሄ በሰማይ ነው የምቀበል። ዘጠኙን ገለን እኛ ይታገቱ። መጨረሻ ላይ ወደ ማሽላ ስንሰራሰት መቱብኝ። አይ ልጄን፣ አይ ልጄን። መጀመሪያ አላለቅስም ግን አላለቅስም። ብቻችንም የማሱ ብቻ ግንቡ ስነን በግንቡ ስለሆነን ዘጠኙን ጨፍጥፍያቸዋለሁ ዛሬ። የዚህን የእሸቴ ሞገስን እስከ ልጁ ጀግንነት ነው ለማርከስ እየሰራችሁ ያላችሁት። ፋኖ ነው ብላችሁ የመጣችሁ ሁሉ በነውራችሁ ላይ በስብሳችሁ ያላችሁ መሆኑን እንዳትረሱት፣ እንዳትረሱት። ሁሉም ሰው የዘራው እንደሚያጭድ እሸቴ ሞገስን ነው የእሱን ጀግንነት ነው ለማበላሸት የመጣችሁ፣ ግን ማንም አያበላሸውም። ጀግና ጀግና ሆኖ ይቀጥላል። ዛሬም ብዙ ጀግኖች አሉ፣ ኢትዮጵያ ነገም ይኖራታል። ሰልፋችንን ማስተካከል ነው። ወይ ጀግና መሆን ወይም ባንዳ መሆን፣ ባንዳዎች ይጠፋሉ፣ ጀግኖች እያበቡ እየደመቁ ይቀጥላሉ። ይሄ እውነት ነው፣ በዓለም ላይ የሚሆነው እንደዛ ስለሆነ ስለዚህ እሸቴ ሞገስን እስከ ልጁ ፈጣሪ ነፍሱን ይማረው። ምንጊዜም ቢሆን የእሸቴ ጀግንነት ከቀብር በላይ እየተናገረ እያወራ ብዙ እሸቴ ሞገስና ልጁን የሚመስሉ ጀግኖችን እየተካ ይቀጥላል። መሳይ መኮንንን፣ ፋሲሌን፣ የዓለም እነዚህ ዘመነ መሬም የተባሉት በየትኛውም አግባብ ደረጃ ሀብተወልድ ሁሉም ባንዳ የተባለ ሁሉ አክትፍ እየተባለ እንደተተፋ ምራቅና በግር ተረግጦ ሌሎችን እንኳ እንዳያስቀይም በግር የሚረገጥ አክታ ሆነው ይጠፋሉ። እውነተው ይሄ ነው። በተለያየ ሪች ቤታ ማለት እዛም የአንድ ፋኖ ቤት አጠቃላይ አስር የፋኖ ቤቶችን ያቃጠሉበት እውነት አለ። በአሁኑ ጊያ የደረሰባቸው ያለውን ሽንፈት በእንደዚህ አይነት ጸረ አማራና ጸረ ህዝብ በሆነ ድርጊት እየመለሱ ያለበት ሁኔታ አለ። ከዚህ ጋር ተያይዞ እንግዲህ ሰራዊታችን የሀገር አፍራሾችን ተግባር ዋት አድርጎ ለዋናው አላማው ለመዳረሻው፣ እኛ ህልውናችንን አረጋግጠን ሀገር ተረካቢ ሀገር እንዳይፈርስ ብርቱ ትንቅንቅና ተጋድሎ እያደረግን እንደመሆናችን መጠን በሀገር አፍራሾች ተግባር ሳንዘናጋ ሳንዘናጋና ሳንበሳጭ አሁንም ተጋድሎቻችን ተጋድሎዎችን ያስቀጠልንበት ሁኔታ አለ። ምን ክፍለ ጦር ከፍተኛ አመራሮችን በዚህ ደረጃ ውሳኔዎችን በመወሰን ወደ ትግላቸው እንዲያተኩሩ ጠላት የፈጸመው ቤት ማቃጠል፣ ንብረት ማውደም ደግሞ አጠቃላይ እየተቋቋመበት ዓላማ እንደሆነ ጭምር በመጥቀስ ወጣቶቹ ታኞቹ ወደ ትግራቸው የሚሄዱበትን ሁኔታ ነው። አንድ ቢሏችሁ ሚሊሻና ወዳደር አድማ ብተናውን ፖሊስን፣ ማንኛውንም ነገር እንመታለን ይላል። ከዛ ደግሞ ቤት ተቃጠለብን ይላል። ማን ምን እንደሚያደርግ ይህንን ሰው አያውቅም ማለት ነው። ይህንን እንኳን አያገናዝብም ብለው ሰራ ሰብሳቢ አልባ ሆኖ እርስ በርሱ እየተባለ ያለ ማን እንደሆነ በቃ ሰው አያገናዝብም ተብሎ እንዴት እንደሚቀለል ነው አርባ ስምንት የጥፋት ቀን አርባ ስምንት የብዝበዛ ቀን አርባ ስምንት መንገድ የመዝጋት ህዝብን የማሸበር አርባ ስምንት ትምህርት ቤት የማውደም ተማሪዎችን ከትምህርት ቤት ማስቀረት አርባ ስምንት ትውልድ የመግደል አርባ ስምንት ቀን ኢኮኖሚካል ፕሮብሌሞች እንዲስፋፉ ማድረግ፣ አርባ ስምንት ቀናት የአማራ ህዝብ በነፃነት ወጥቶ በነፃነት ሰርቶ እንዳይበላ ማድረግ፣ ያለውን መቀማት። አርባ ስምንት ቀን ተቀጥላላችሁ፣ እናንተ አታርፉም። አርባ ስምንተኛው ቀን ይላል። እኔ ፈጣሪው አርባችሁ እንዲወጣ ተስካራችሁ እንዲወጣ፣ ሰማንያችሁንም እንዲወጣ፣ እንዲያው ቀብር ቀብራችሁ ይፍጠን ነው የምለው። ቀብራችሁ ይፍጠን። ሁሉም ሰው በጸሎት ይትጋ ባለበት ፈጣሪው ጋር ይግጠም ፈጣሪው ጋር ይግጠም። ሰው ራሱን ከአፉንም ሆነ በማያውቀው ነገር ላይ ፍርድ ከመስጠት ራሱን ከማግለል ጀምሮ በያለበት ከፈጣሪው ጋር ግብግብ ይግጠም። በየእምነቱ እምነታችን ዋጋ ያወጣ። ሀገራችን ትሻገር። በጎ ነገር ይስፋፋ። መጥፎ ነገር ከዓለማችን ይጥፋ። ምክንያቱም አንዱ ያላንዱ እንኳን ኤርትራና ኢትዮጵያ እንኳን እዚህ ሱዳን፣ ግብጽ እንደዚህ አሜሪካና ኢትዮጵያ፣ እስራኤልና ኢትዮጵያ ሁሉም እናስፈልጋለን ። እስራኤልም ለኢትዮጵያ፣ ኢትዮጵያም ለእስራኤል፣ ግብጽም ለኢትዮጵያ እናስፈልጋለን። አንዱ ያላንዱ መኖር እኮ ስለማይችል ነው። እዚህ ጅቡቲ ላይ ያሉትን ነገር ጅቡቲ በአቅሟ የምትወናወነው ራሷን ለማጥፋት ነው። ያው የባንዳነት በሽታ እንዳልኳችሁ ነው። አይለቅም ካላጠፋ በስተቀር ቀብር ፈውሱ። ተረኛ በይ ተረኛ ተበይ ተረኛ ዘራፊ ተረኛ ተዘራፊ ሆኖ የሚቀጥልና እሸቴ ያለውን ወኔና እነዚህ ደግሞ ሲናገሩ እንዴት እንደሚኮሰኩሱ እስኪ አነጻጥሩ ትንሽ ስሙ፣ እንዲቆጫችሁ በምትችሉት ደግሞ ሀቅ እንዲወጣ ኢትዮጵያ እንድትቀጥል የጀግኖቻችን ዋጋ መክፈል በቃ ከቀብር በላይ እንዲሆንና ሌሎች ዋጋ እንዳይከፍሉ በማድረግ ነው ጀግንነታቸውን አብረን የምንጋራው እንጂ እነሱ ያን ያህል ዋጋ ከፍለው አንድ የትዘው ሸዋ ሮቢት አካባቢ ላይ አስራ ሁለት የወያኔ ጀነራሎች ምናምን በሆነ ቦታ ላይ ዲቴክት ተደርጋ ሞባይሏን ይዛ እመሃል ላይ ቁጭ ብላ እያወቀች የተመታይ ሰዋለች አብራ ሞተች። እሷ ነፍስ ነው ብትወጣ ኢላማው ሊሳሳት ይችላል። የመንግስትን በስልኳን ይዛ በመቀነቷ ታጥቃ እዛ ውስጥ ገብተው እንትን እያሉ ጥቃቱ በቃ ኢላማውን እንዲመታ ፋንክሽናል እንዲሆንና አስራ ሁለት አረሞች እንዲነቀሉ አብራ ህይወቷን ሰጣለች። የነዛን የነዛን ጀግኖች የተደፈሩትን የተዘረፉትን፣ ኮምቦልቻ ላይ የተጨፈጨፉት ወጣቶች፣ የተዘረፈውን ንብረት በሙሉ ሊጣቸው ሳይቀር እንትን ያለባቸውን ግመሎቻቸው፣ ከብቶቻቸው የተመቱባቸውን ዶሮ ሳይቀር የተሰረቀባቸው ሰዎች በደላቸውን ነው መልሶ በበደል ሰቆቃ ለማብዛት ይሄ ጽንፈኛ ቡድን እየሰራ ያለው እና ሁሉም ሰው ይህን እያወቀ የሚሰራውም ይህን እያወቀ እንዳይረሳ ይህን ሳፖርት የሚያደርገውም ይህን እያወቀ እንዳይረሳ ይህን ለመታገል በጀግንነት የቆመውም ይህን እያወቀ በጀግንነት እንዲዋጋ የግድ ነው። የመምህራን ደም ይፋረድናል። ለሰላም የሄዱ እናት አባቶች ተንበርከው ተዋርደው የተገደሉበት ይፋረደናል። በቤቱ ላይ ለፍተው ጥረው ግረው ያገኙትን ገንዘብ የሚዘረፉ እናት አባቶች ይፋረዱናል። ነገ ከትምህርት ቤት የተገለሉት የተማሪዎች ደም ይፋረድናል። ጊዜውን ጠብቆ ፍትህ የሚያገኝበት ሁኔታ እንዳለ በማስገንዘብ ወደ ትግል እንዲገቡ አድርገዋል። ጉዳዩ ግን እጅግ በጣም የሚዘገንን እና አንድ መንግስት እያለ የተላላጠ ካለ አካል የማይጠበቅ መሆኑን ህዝብም በጣም ያየበት ሁኔታ አለ። እንደዚህ መንግስት አይደለም እያልክ፣ መጀመሪያ መንግስት ነው ብላችሁ ተቀብላችሁ ታውቃላችሁ። ትንቁቴን እንደ ተራ ሽፍታ እንኳን ይህን መንግስት በአንዴ ብጥልጥሉን አውጥተን እናሸንፏልን ብላችኋል። የጀመራችሁት ጀመራችሁት እንዴት ነው? ድልድይ መስበር በእጃችን ያለ ብቸኛው ጦርነት ነው አላላችሁ? ደግሞ ያልተናገራችሁታል። ሾርት ሚሞሪ እየሆነ ነው እንጂ ሰው ዋናነት ትኩረት አድርጎ ሁለንተናዊ መረጃዎች ይህን ድጋፉን ለጉባሌች ኢትዮጵያም ደግፉ። ያው ተደግፋችሁ ተደግፋችሁማ ይኸው በሽታው አለቅ ያለ እኮ ብዙዎች በገንዘባቸውም በሀሳባቸውም ደግፈውት እኮ ነው። እና መደገፍ ካለባቸውማ ጉባለች ኢትዮጵያን የሚመስሉ የሀቅን ሁነት ይዘው በሀቅ የሚቆሙ አስመሳዮችን በሀቅ ላይ ስላሉ እያጠራን በባለቤትነት ሆነን የምንሄድበትን ነው የምንደግፍ እንጂ፣ አሁንማ ለተገኘ ሁሉ ድጋፍ እኮ የለም። ሳናጠራ እንኳን አይደለም ድጋፍ መስማት ማድመጥ ራሱ የለብን። አቤት መረጃዎች ጋር እኔ ደረጀ ሀብተ ወልድ ነኝ። የጤና ባለሙያዎች አድማ በፍጥነት እየተዛመተ መምጣቱ ክፉኛ ያስደነገጠው ብልጽግና ጉዳዩ ከፖለቲካ ጋር የተያዘ ስለሆነ በአስቸኳይ ክትትል አድርጉልኝ ሲል የደህንነት አባላትን እንዳሰማራ ከዋናው ጽሕፈት ቤት ሾልኮ የወጣ የድምፅ ቅጂ አመለከተ። በሌላ በኩል የጤና ባለሙያዎች ማህበር ለሀኪሞች ተቃውሞ መንግስት ፈጣንና ተገል ይሄ የጤና ባለሙያዎች ተቃውሞን እንደ ጉባለች ጥሩ ነው። እኛ አገር ግን ተቃውሞም ሆነ በጎ አላማ አስባችሁ ስትጀምሩት ከመሀል ገብቶ መበጥበጥ ከህዋት ጀምሮ የምናውቀው ስለሆነ ይህንን በጎ አላማችሁን፣ ሰላማዊ ትግላችሁን በመልካም ቀጥሉ። ማንም ሊያጦዘውና ጥያቄያችሁን ሊያበላሽ ቢሞክር ግን አትፍቀዱ። እናንተ ለበጎ ያዘጋጃችሁትን በባለቤትነት ጠብቁት። ቢኮዝ እኛ ጋር ሁሉ ነገር በበጎ አስባችሁ ስትወጡ ሁሉም ፓርቲ ስታቋቁሙ ይጠለፋል፣ ሰልፍ ስትወጡ ይጠለፋል። ምንም አይነት ነገር ስትሉ እነዛ ክፎች ተዘጋጅተው መጥተው ይጠልፉታል። አሁንም የጤና ባለቤት ጥያቄያችሁ ወቅት ጋር ይያዝ አይያዝ በእውነት ችግሩ እንዲፈታ ከሆነ እንረዳዳለን። ምንም የሚያጣላ ነገር የለውም። ማንም አጠይቁ የሚል የለም። ብዙ ጥያቄ አለ። ነገር ግን በዚህ ጋር ጦርነት እንትን እያሉ በዚህ ጋር ረብሻ እየፈጸሙ በዚህ ጋር ስጋት እየፈጸሙ በዚህ ጋር ሌላ ህገወጥ ነገርን እያስፋፉ ወደብ ማግኘት አያስፈልግም የሚሉት በወደብ ጉዳይም ጅቡቲ በአቅማ የምትሆንብን ጨዋታ እያያችሁት፣ ስለምንከፍለው ክፍያ በዛ በዛ ላይ የሚፈጠረው መንገዱን ኢንተርናሽናል መንገዶችን በማስተጓጎል የሚሰራውን ደባ ስታዩት፣ ጫናው እዚህ እንዲፈጠርል ከዛ በኋላ ተነስ እዛ ጫና እንዲፈጠርብህ የተሰራው ወይም ያንን ስራ የሰራው አካል እዚህ ጋር እንዴት ነው አልተሰማህም? አልተቸገርክም ተነስ እንጂ ጩህ ችግርን ተናገር እንጂ ይላል ችግር የፈጠረብህ ኃይል ማለት ነው ስለዚህ ወደብ ሲጠየቅ ስለ ወደብ ጉዳይ ደረጃ ሀብት ወርዳ አይናገርም ይህን የጤና ባለሙያዎችን ሰልፍ ለምን ይናገራል እናንተ ወደፊት ቀጥሉ ብትሞቱ ሙቱና ምናምን እሱ ያቀደውን ነገር ለማለት ነው መፍትሄ ሊያመጣ ነው ወይ እስኪ ካወሩት ነገር ላይ ጀምሮ እስኪ ቸክ አድጎ ወደ ኋላ እንደዚህ እንደዚህ ብለው ካወሩላቸው ሰዎች ጋር ምን አደረገ ደረጀ አንድ ኪሎ እህል ሰጠ አንድ ሜትር ኬንዳ ገዝቶ ሰጠ ተፈናቀለ ብሎ የተቀደደላቸውን ሁሉን ቁጠሩና፣ አሁንም የጤና ባለሙያዎችም ጥያቄያችሁ ጎበዝ። ማለት ወደ መፍትሄ ማድረስ ማንም ሰው በትክክል እንደ ባለሙያ ሆኑ ከጠየቀ ሁሉም ጥያቄ ይፈታል። ይሄ ትንሽ ትልቁ ራሱን ከክፉ ነገር በማራቅ መሆን አለበት። ምን ማለት ነው? ነጋዴውን በንግዱ ላይ የማይገባውን ለማግኘት ባለመስገብገብ፣ አከራይ ተከራይ፣ ትንሽ ትልቁ በየትኛውም ቦታ ላይ ያለው በእውነት ለእውነት የሚገባውን ብቻ ለማግኘትና በዛ ለመኖር ያሰብን ይሰራን እንደሆነ ችግሩ ይፈታል። ግን እኛ ስንችል ጥፋት እየፈጸም አይ አልሳካልን ሲል ደግሞ እንዲሁ ህጋዊ ይመስለን እንደሱ አይነት አይሆንም። ግብር ከፋዩ በአግባቡ ግብር ይክፈል። መንግስት የሚባለው በአግባቡ እውቅና እንስጠው። እውቅና ስንሰጠው በአግባቡ እንከታተለው። በባለቤትነት እኛ ከተው ነው እኛ ካልጠየቅ ነው እንደውም ሙስና እየሰጠን ካባለግ ነው እኮ ጥቂት ሰዎች ይባልጋሉ። የምንጨነቃቸው የእኛን መብት ይዘው እኛ ካልጠበቅን ለእኛ ሊሰሩ የቀጠርናቸው የመንግስት ኃላፊዎች ወይም ጉዳይ አስፈጻሚዎች እኛ የህዝብ ተቀጣሪ ናቸው። የህዝብ ተቀጣሪ ነው። ህዝብ ግን አብሮ ካልቆመው እንደዚህ እያንዳንዱ ነገር ይፋለሳል። ሁሉም በቦታው ሲሆን ያምራል። ሁሉም በቦታው መንግስትን የሚተቸው ብዙ ነው። ተች ደግሞ ከተተቸው የተሻለ ነው። የሚገባንን ብንሰራ እኮ ምንም ችግር የለው። መንግስትን እንተቸዋለን። ዛሬ አብረን ካለን አብሮን ካለን ቤተሰብ ጋር ከተዋደን፣ ከጎረቤት ጋር ከተዋደን፣ ያለንን ከተካፈን ምንም ካልን እኮ አንዱ ሲጠቃ አብረን ምንጮ ከሆነ ምንከስ ከሆነ ምስክር ምንሆን ከሆነ በጎ ነገርን ወደን ያንን ህግ አድርገን አጽንተን ካስቀመጥን ማንም ቢመጣ በኛ ህግ ይዳኛል። ከኛ በታቸው ነው ይቀጥላል እንጂ እኮ ከኛ በላይ ሊሆን አይችልም። እኔ የሚገርመኝ የሃይማኖት ተቋማት መግለጫ ያወጣሉ። እንደ ጉባለች በጣም ነው የማዝነው። ቢካዝ መግለጫ ሲያወጡ ምን ማለት ነው፣ በቃ እምነቱ ላይ እንደሌሉ ማረጋገጫቸው ነው የነሱ ለእኔ ማለት ነው። ምእመኑ በየእምነቱ ቢሰበክ በበረከት የተንበሸበሸ ጤነኛ የሆነ ሰላም የበዛበት አይሆንም ወይ? ከዛ ምእመን ውስጥ አደለም ወይ መሪስ፣ አመራርስ የሚወጣው ሰው የእምነት አባቶች መግለጫ አውጥተው የሆነ የሆነ ነገር መንግስት ላይ መንግስት ላይ ሄደው ደጅ ሲጸኑ ሳይኔ በጣም ነው የማፍረው። ቢኮዝ መንግስት እኮ ልጃቸው ከህዝብ ውስጥ ከምዕመን ውስጥ በየትኛውም አግባብ ከእስልምና ከክርስትና፣ ከፕሮቴስታንት ከየትኛውም እምነት ውስጥ በተግባር ቢያስተምሩ አባቶች አባት ናቸው። መንግስት ላይ የምንወክለው ልጅም የነሱ የነፍስ ልጅ ወይም ልጃቸው ነው። በድሜም ሰው ምንም ነገር እኳ ሲሆን እነሱ ጋር እየመጣ ነው አማክሩኝ የሚል የነበር እንጂ ከእነሱ በታች ሆኖ እነሱን እየታዘዘ ሀገርን ወደፊት የሚሄድ የአባትነትን ክብር ሁሉ ከፍ እያደረገ የሚሄድ መሪ አመራር ጉዳይ አስፈጻሚ ይመጣል እንጂ